ዩቲብ ፊደል የዩቱብ ተከታታዮች ዛሬ ደግሞ በባለፈው በኤ ፊደል ስሞችን መጻፍ እንዴት እንጽፋለን፣ የአገባብስ እንዴት ነው የሚለውን በባለፈው የኛውን አይተሀል ማለት ነው። ዛሬ ደግሞ በቢ በቢ እንዴት ነው ስም መጻፍ የምንችለው በቢና ና በሲ ያሉትን እናያለን ብዬ አስባለሁ። በቢ ና በሲ ያሉትን እናያለን። አዛ በፊት ግን ኦንላይን መማር የምትፈልጉ እዚህ ጋር በተቀመጠው ስልክ በቴሌግራም በኢሞ እንዲሁም ደግሞ በዋትሳፕ ሀይ ብትሉን ወይም ብታናገሩን እኛም ኦንላይን እናስተምራለን ማለት ነው። አንድ ተማሪ ለአንድ አስተማሪ ቀጥረን ከሰኞ እስከ አርብ ሁሌም በአንድ አንድ ሰዓት ቀጥረን እናስተምራለን ማለት ነው። ስለዚህ ሁላችሁም መማር የምትፈልጉ እዚህ ጋር ባለው ስልክ በቴሌግራም ወይም ደግሞ በኢሞ አለዚያ ውስጥ በዋትሳፕ ሀይ ልትሉን ትችላላችሁ ማለት ነው። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ እንዲሁም ደግሞ ሌሎችን ሂሳብን ማስተማር እንችላለን ማለት ነው። ስለዚህ እዚህ ጋር በተቀመጠው ስልክ ሀይ ልትሉ ትችላላችሁ ማለት ነው። እሺ ከዚያ በመቀጠል እንግዲህ በባለፈው በክፍል አንዱ ከኤ በኤ የተጻፉ ፊደላት በሙሉ አይተናል ማለት ነው። አሁን ደግሞ ምን ላይ ልና የምንችለው ደግሞ ማንን ነው ማለት ነው፣ በቢ የተጻፉትን እናያለን ማለት ነው። በቢ የሚጀምሩ ስሞችን እናያለን ማለት ነው። መሽም እዚህ ጋር በላይ ይላል። በላይ በላይ ሲል ምን ምን አይነት ፊደል በማንን ትወስዳለች? ለማንን ትወስዳለች? ይሄ ደግሞ ማንን ትወስዳለች የሚለውን እዚህ ጋር እናያለን ማለት ነው። እሺ ስለዚህ ስለዚህ አሁን በላይ ሲል በማንን ትወስድልናለች? እንዲሁም ደግሞ ላ ማንን ትወስዳለች? እንዲሁም ደግሞ ይ ማን ልትወስድ ትችላለች? እያንዳንዳቸውን እናያለን ማለት ነው። ስለዚህ እያንዳንዳቸውን ስናይ በማን ይወስድልናል ማለት ነው። ቢ ኤ ቢንና ኢ እንደ ማን ይነበባሉ ማለት ነው። እንደ ላ ማለት ነው። በመጀመሪያ የበ ዋና ዋና ተነባቢያው ማን ናት? ቢ ናት ቢ ቢ ቢ ምንድን ናት? የበ ዋና አናባቢናት ማለት ነው። ስለዚህ ፊደላቱ እየገቡ ይቀያየራቸዋል ከበ እስከ ቦ ድረስ ይቀያየራቸዋል እንጂ ቢ ሁሌ የሚሆን የማን ተነባቢ ናት ማለት ነው የበናት ከዛ አናባቢዎች እየገቡ እነ ኤ እነ ኢ እነ አይ ኦ፣ ምናምን እነ ዩ እየገቡ እነዚህ ቫወል ሌተሮች ምን ይላሉ ይቀያየሩታል ማለት ነው። ለምሳሌ በላይ በላይ በላይ ሲል ቢኢ እንደማን ይነበባል ማለት ነው? እንደ በ። ኤል ኤ ደግሞ እንደማን ይነበባል ማለት ነው? እንደ ላ። እንዲሁም ደግሞ ዋይ ዋይ ደግሞ እንደማን ይነበባል ማለት ነው? እንደ ኢ ኢ። እንግዲህ መጨረሻ ላይ ነው። ስንተኛ ፊደል ናት? ስድስተኛ ፊደል ናት። ስድስተኛ ፊደል ሆና በመጨረሻ ላይ የመጣችው አናባቢ የላትም ማለት ነው። አናባቢ ከሌላት ምንድናት ማለት ነው? መጨረሻ ላይ የመጣች እንዲሁም ደግሞ አምስተኛ ፊደል ስድስተኛ ፊደል ናት ማለት ነው። ስለዚህ በዛ ልክ እንድታዩት ማለት ነው እሺ። ከዛ በመቀጠል በላይ የሚለውን ካየን በላይ የሚለውን ካየን በለጠ አሁን እዚህ ጋር ምልት ነው ልትይዙት ውስጥ የሚገባ ነገር ቲና ኢ ቲና ኢ እንደማንና እንደማን ይነበባል ብያቸው ነበር ባለፈው። እንደ እንደ ጠና እንደ ተ ይነበባል። እንደማንና እንደማን እንደ ጠና እንደ ተ ይነበባል ማለት ነው። ስለዚህ በለጠ ሲል እንደ በ እንግዲህ ቅድም እንደነገርኳችሁ እንደ እንደ በሚነበብ ማለት ነው። እንደ በሚነበብ ማለት ነው። ቢ ኢ ቢ እንደ ማን ነው የሚነበብ? እንደ እንደ ጠ ይነበባል ማለት ነው። እንደ በ ይነበባል ማለት ነው። ስለዚህ እንደ በ ቢኢ እንደ በ ለ ሲል ደግሞ ማን ነው ኤል ኢ ፊደላት በአብዛኛው የመጀመሪያ ፊደል እና የፊደሉ አምስተኛ ፊደል ተመሳሳይ አናባቢ ነው የሚወስዱት። ስለዚህ ለ ማንደማን ይወስዳል ማለት ነው ለን ማን እናደርጋለን ማለት ነው ኤል ኢ ኤል ኢ እንደ ለ ይወስድ ይሆናል ማለት ነው ቲ ኢ ደ ቲ ኢ ደግሞ እዚ ቅድም እንደነገርኳችሁ ቲ ኢ ሁለት ሁለት ሁለት እንደ ጠም ይነበባል እንደ ተም ይነበባል። ስለዚህ አሁን እዚህ ጋር ነው በለጠ ሲል ማን ነው ማለት ነው እንደ ምን እንደ ጠ ነው የሚነበባ ማለት ነው። ስለዚህ እንደ ጠ እንደ ጠ ማን ይወስዳል ማለት ነው ኢን ቲ ኢን ይወስዳል ማለት ነው። ስለዚህ የኛው እንደየአገባቡ ይለያያል። እናንተም በዛ ልክ እንድታዩት ይገባል ማለት ነው። እሺ፣ በለጠ ሚለው ላይ ታን፣ ከዚያ ደግሞ ብሌን። አሁን እዚህ ጋር መለየት ያለብን ብሌን ብ ስንተኛ ፊደል ናት ማለት ነው? ስድስተኛ ፊደል ናት? የቃላ የቃሉ ስድስተኛ ፊደል ነች። ስድስተኛ ፊደል ከሆነች ማንን ማንን ትወስዳለች ማለት ነው? ቢንና አይን ተወስዳለች። አይን ተወስዳለች። ቢ አይ ከሆነ ደግሞ ቢ አይ ከሆነ ደግሞ በሁን በስንተኛ ስንተኛ ላይ መጣችው? መጀመሪያ ላይ መጣችው። ስለዚህ የስድስተኛ ፊደላት ሁሌም መጀመሪያ ላይ ከመጡ አይን አስከትለው ነው የሚገቡት? አይን አስከትለው ነው የሚገቡት ማለት ነው። ስለዚህ ቢ አይ እንደ ብ፣ ኤል ኢ እንደ ሌ። ቅድም እንደነገራችሁ እንደ ለና እንደ ሌ ምንድነው የመጀመሪያ ፊደል እና የአምስተኛ ፊደል አና በተመሳሳይ አናባቢ ወይም ደሞ ተመሳሳይ በሁለቱ ይወሰዳል ብያችሁ ነበር። ስለዚህ ለ እና እዚህ ጋ ያለው እዚህ ጋ ያለው ለና አሁን ደሞ እዚህ ጋ ያለችቱ ሌ ምንድነው የወሰደችው ተመሳሳይ ፊደላትን ይወስዳሉ ወይም ደግሞ ተመሳሳይ ቫውሌተር አናባቢያቸውን ይወስዳሉ ማለት ነው። እሺ ከዚህ መቀጠል ማናግ ብሌን ሲል ሌ ኤል ኢ ን ደግሞ ማናት እንደ ኤን ኤን ደግሞ እንደ አሁን ስንተኛ እንደኛ ፊደል ናት? ስድስተኛ ፊደል ናት። ቫውሌተር ወይም ደግሞ ቫውሌተር አይ ተከተላታለች። ነገር ግን በስተ መጨረሻ ከመስለመጣ ምንድን ነው ማለት ነው። ኤን አይ አልተከተለቻትም ማለት ነው። እሺ አሽ እዚህ ጋር ደግሞ አሁን በደንብ ባሁን እዚህ ጋር ልትከታተሉ የሚገባ ነገር በጸሎት በጸሎት በጸሎት ሲል በጸሎት ሲል ቢኢ እንደ በ ነው፣ ቅድም ነግሬያቸዋለሁ። ጸ ሲልሳ ጸ ሲል ቲ ኤስ ኢ ወይም ደግሞ ቲ ኤስ ሁሌም ቢሆን ሁሉም የሚመጡት እንደምን ነው? እንደ ጸ ነው የሚመጡት ቲኤስ በተከታታይ ከመጡ እንደማ ሆኖ የሚመጡ እንደ ጸ ነው። ቲ ቀድማ ቲኤስ ቀድማ ምትመጣ ከሆነ እንደማንም የምትነበበው እንደ ጸ ማለት ነው። ስለዚህ በጸሎት ሲል የመጀመሪያ ፊደል ወይም ደግሞ የመጀመሪያ ፊደል የመጀመሪያ ፊደል የመጀመሪያ የአማርኛ ፊደል ቫውል ሌተር ነው የሚወስድ ማንን ነው ማለት ነው ኢን ነው አይደለ? ኢን ይወስዳል ማለት ነው። ስለዚህ በጸሎት ሲል እንደ ጸ የምትነበበው ማን ነች? ቲ ኤስ ኢ ቲ ኤስ ኢ እንደ ማን ነው የሚነበበው? እንደ ጸ እንደ ጸ ይነበባል ማለት ነው። ስለዚህ እዚህ ጋር መያዝ ያለባችሁ ቲ እና ኤስ ተከታትለው ከመጡ ልክ እንደ ጸ ነው የሚነበቡት ሁሌም ቢሆን። ስለዚህ እሱ እንድታደርጉ እነዚህ በአውልዴተሮች ሲገቡ ሲገቡ ጸ ጹ ልዩነታቸውን ያመጣል። ነገር ግን ቲ ኤስ የምትመጣ ከሆነ እንደ ጸ ይነበባል ማለት ነው በጸ ሎት ሎት ሎ ደግሞ ኤል ኦ እንግዲህ የለዋና አናባቢ ማነች? ዋና ተነባቢ ማነች? ኤል ነች። ስለዚህ ኤል ከሆነች ኤል ኦ ከሆነ የመጨረሻ ሰባተኛ ፊደል ሊሆን ነው የሚችለው። ስለዚህ ሎ ናት ማለት ነው። ት ያው ቲም ብቻ ያለ አናባቢ ቲም ብቻ ይወስዳል ማለት ነው። እሺ፣ ከዚህ በመቀጠል ማንን እናያለን? ከዚህ በመቀጠል በድሩ በድሩ በድሩ በድሩ ሲል የስልምና ስም ይመስለኛል። ይሄ በድሩ ሲል ቢኢ ያው እንደ በኑ አላይ ነገር ያቸዋለሁ። ዲ ስንተኛ ስንተኛ ፊደል ናት? ስንተኛ ፊደል ናት? አያ የደ ስድስተኛ ፊደል ናት። ስለዚህ ማንን መውሰድ አለባት? አይን አይን የምትወስድ ደግሞ ለምንድን ነው? መሀል ላይ ስለመጣች ነው። መሀል ላይ መጨረሻ ላይ ብትመጣ ግን አይን ልትወስድ አትችልም ነበረ። ስለዚህ በድሩ ሲል ዲ አይ አር ዩ ዲ ዲ አይ ሩ ሲል ደግሞ አር ዩ። ስለዚህ በድሩ ሲል አር ዩ ይወስዳል ማለት ነው። እሺ አዛ፣ በመቀጠል እዚህ ላይ እዚህ ጋ የምታዩቸው ነህን ካየን ሌላ ማን እና ያለን ቦንቱ ቦንቱ ቦንቱ ቦንቱ ቦንቱ ሲል ደግሞ ቦ እንግዲህ ቢ እና ኦ ሆኖ ከመጣ የመጨረሻ ሰው ምንድነው ማለት ነው? የመጨረሻ ፊደል ነው። ዋናና ዋና ተነባቢና ኦ ከሆነ ከመጣ ሁሉ የሚሆን ምንድነው የሚሆን የመጨረሻ ፊደል ነው የሚሆነው፣ የመጨረሻ የቃሉ የመጨረሻ። ስለዚህ ቢ ሆነና ዋና እንትነ ዋና አናባቢው ዋና ተነባቢው ቢ ነው። አናባቢው ደግሞ ኦ ነው። ስለዚህ የቢ ደግሞ እንደማን ነው የምትነበው? እንደ በ። ስለዚህ ማን ይሆናል ማለት ነው? ቦ ይሆናል ማለት ነው። ቦ ይሆናል ማለት ነው። ከዛ ማለት ቦ ይሆናል ከዛ በመቀጠል ማን አለ እን እዚህ ጋር ኤን አይ ማስገባት ይቻላል ግን እንደዚህ ቢጻፍ ደግሞ የተሻለ የበለጠ ይሆናል ማለት ነው ቦን ቱ ቱ ሲል ደግሞ ቲ ዩ ቲ ዩ እንደ ቱ ይነበባል ማለት ነው እሺ ቀጥሎ ማን አለ እዚህ ጋር ቀጥሎ እዚህ ጋር ምን ይላል በላቸው በላቸው በላቸው ሲል እዚህ ጋር በደንብ ልትገነዘው የሚገቡ ነገር በላቸው ሲል ቢኤ ች ሁለት ለሁለት ነው የሚነበው። ልክ ቲ ኢ እንደ ጠና እንደ ተ እንደምትነበው፣ ሲኤች ደግሞ ኤች ደሞ እንደ እንደ ምን ይባል እንደ ጨና እንደ ቸ ይነበባል ማለት ነው። እንደ ጨና እንደ ቸ ስለ ሲኤች እንደ የአገባባቸው ነው እንጂ እንደ ጨም እንደ ቸም ይነበባል። ሲና ኤች ተከታተለው የከመጡ ማለት ነው። ስለዚህ በላቸው በላቸው ሲል እዚህ ጋር የምታዩት ነው። በላቸው ሲል እንዴት ነው መጻፍ የምንችለው? አሁን ለምሳሌ እዚህ ጋር በላቸው ይላል። ቢኢ እንደ ማን ይነበበ ማለት ነው እንደ በ ይነበበ ማለት ነው። ኤልኤ ደግሞ እንደ ላ ይነበባል ማለት ነው። ሲኤች እንደ ቸ እዚህ ጋር የሚችል ሲኤች ከመጣ እንደ ተከታትሎ ከመጣ እንደማን ይነበባል ብያቸው ነበረ እንደ ቼ ወይም ደግሞ እንደ ቼ ይነበባል። ይሄ ነበር ስለዚህ ቫውል ሌተሩ ሲከተሉ ኢ ከሆነች እንደ ቼ ወይም እንደ ቼ ነው የሚነበው። ስለዚህ እንደ ቼ ይነበባል። ወ እንግዲህ ደብሊው አምስተኛ አምስተ የው አምስተኛ ፊደል ደብሊው አይ ነበር። ነገር ግን በስተመጨረሻ ስለመጣ ቫውል ሌተር አይከተልም፣ ወይም ደግሞ አናባቢ አይከተልም። ዋና ተነባቢ ብቻ የሚመጣ ደብሊው በላቸው ሲል እኔ ነው ይመስላል ነው። ሌላ ባቢ ሲል ባቢ ባቢ እዚህ ጋር ግን አንድ የምትረዱት ያለ ነገር አለ። አምስተኛ ፊደል መጨረሻ ላይ ስትመጣ አይን አይደለም ምትከተል፣ የምትይዘው ዋይን ነው። እዚህ ጋር በባለፈው ባው ሌተር ላይ አልተናገሩ መሰለኝ እንጂ ቢ እንትን የአማርኛ ሶስተኛ ፊደላት የአማርኛ ሶስተኛ ፊደላት በስተመጨረሻ ከመጡ ማንን ይወስዳሉ? ማን ነው የሚወስዱ ማለት ነው ዋይን ነው የሚወስዱ አይን ሳይሆን አይ ቼንጅ ኦፍ ዋይ ነው አይን ነው የሚወስዱት ስለዚህ ባቢ ሲል ቢኤ እንደ ባኑ ቢ ስንት ናት በቡ ቢ ስንተኛ ፊደል ናት ማለት ነው ሶስተኛ ፊደል ናት ሶስተኛ ፊደል ሁና በስተ መጨረሻ የመጣችው በስተ መጨረሻ ስለዚህ ባቢ ሲል ቢ ማን ነው የምትወስደው ማለት ነው ዋይን ነው የምትወስደው ማለት ነው ስለዚህ ባቢ ባቢ ሲል ቢኤ ቢዋይ ይበናል ማለት ነው። አዛብ በመቀጠል ማናለ በቀለ እኛው ግን በደም ባቢ የሚለው በደንብ ሊገባችሁ ሁሌም ቢሆን የአማረኛ ሶስተኛ ሶስተኛ በስተ በስተመጨረሻ የሚመጡ ከሆነ ወደ እንግሊዝኛ ሲጻፍ ዋይ ነው። በስተ በስተመጨረሻ ላይ አይን አይደለም። ስለዚህ በሱ ልክ ሊገባችሁ ይገባል። አዛብ መቀጠል ደሞ ማናለ በቀለ በቀለ በቀለ ሲል ቢ በ እንደ ማናም ትነበበ ማለት ነው። እንደ ኢ ቢኢ እንደ በይነ ቀ ቀም አሁን እንደ እንደ ቸና እንደ ጨ ሌላ አተር አሁን ቀ ኬ ኢ ኬኢ እንደ ከም ትነበባለች። እንደ ቀም ትነበባለች። ተግባባል ኪውን የሚወስድበት ሊኖር ይችላል። ኬኢ ግን አሁን እዚህ ጋር ማየት ያለብን ምንድን ነው? እንደ ቀም ትነበባለች። እንደ ቀም ትነበባለች። ስለዚህ አሁን እዚህ ጋር ምንድን ነው የሚለው በቀለ ሲል ኬኢ ናት፣ ኬኢ ቀ። ስለዚህ እዚህ ጋር ቀማነት ማለት ነው፣ ቀን ይወስዳል ማለት ነው። ቀን የሚወስድ ከሆነ ማን ነው ኬኢ እንደ ቀ ይነበባል። ኤልኢ ደግሞ እንደ ለ፣ ከላይ እንደነገርኋችሁ ኤልኢ እንደ ለይወስ ይሆናል ማለት ነው። ስለዚህ በቀለ ሲል ይህን ይመስላል ማለት ነው። ሌላ በር ይሁን በር ይሁን በር ይሁን አሲጋ በር ይሁን እንግዲህ ነግሬያቸዋለሁ ብዬ ነው። አረ ደግሞ ስንተኛ ፊደል ናት? ሶስተኛ ፊደል ናት አይደል? እቺ ሶስተኛ ፊደል ግን በስተመጨረሻ መጣው ይሆን? አረ አይ ነበር ይሆን? አይደለም፣ አር ዋይ ነበር የሚሆነው። አር ዋይ ነበር የሚሆነው። ስለዚህ አር ዋይ ነበር የሚሆነው። ስለዚህ በዛ ልክ እንድታዩት ማለት ነው። እሺ ከዛ በመቀጠል ማን አለ? እሺ ከዛ በመቀጠል ማን አለ ማለት ነው። በሪሁ የሚለውን ቢኢ እንደ በ አር አይ ደግሞ እንደማን ነው? እንደ ሪ ማለት ነው። አር አይ እንደ ሪ ኤችዩ ደግሞ እንደማን ነው? እንደ ሁ ኤን ደግሞ እንደ እን ይሆናል ማለት ነው። እሺ ከዚህ በመቀጠል ማን እና ያለን? በሲ እና በዲ የሚጀምሩ ስሞችን በእንግሊዘኛ መጻፍ በእንግሊዘኛና በአማርኛ መጻፍ እና ማን በሚሄዱትን እሱን እናያለን። እሺ አሁን በቅድሚያ ያየነው በማን ነው፣ በቢ ነው። አሁን ደግሞ በሲ የሚጀምሩትን የተወሰኑትን እናያለን ማለት ነው። የተወሰኑትን እናይ እና ወደ ቀጣዩ ዞር እናዞረዋል ወይም ደግሞ ወደ ክፍል ሶስት እንሄዳለን ማለት ነው። ክርስቲያን ክርስቲያን ሲል፣ አዳምጡኝ እዚህ ጋር የምታዩት ክርስቲያን ይላል የሚጀምረው በሲ ማለት ነው። ክርስቲያን ሲል ክርስቲያን ሲል በክሳት የሚመጣ ከሆነ በክሳት ክብሎ የሚመጣ ከሆነ ማን ይከተላል? ሲ ኤችን ተከተላ ነው የምትመጣው። ሲ ኤችን ተከተላ ነው ስለዚህ ክርስቲያን ሲል ክርስቲያን ክህርስቲያን ነው የሚባለው። ስለዚህ ሲ ኤች ሲ ኤች እንደ ክ ር አር አይ ኤስ እንደ ስ ቲ ቲአይ እንደ ቲ። አሁን ክርስቲያን ሲል ቲ እና ኤ ተከታተሉ የሚመጡ ከሆነ እንደ ያ ነው የሚነበቡት። ቲ አይ ኤ እንዲሁም ደግሞ ኤን፣ ሁሌም እንደዚህ ተከታተሉ የሚመጡ ከሆነ እንደ ቲያን ነው ቲያን። ሁሌም እንደዚህ በአንድ ላይ ሳይነጣጠሉ ቲያን ይባላል። እንደዚህ ግን እንደ አገባባቸው ሁላቸው የሚለያዩ ማለት ነው። እና እነሱ በደንብ አድርጋችሁ ልዩነታቸውን የምታዩ ማን ማን ያልኋችሁ፣ ቲ አይ ኤና ኤን እነዚህ ተከታትለው በአንድ ላይ የሚመጡ ከሆነ እንደማን ነው የሚነበቡት? እንደ ቲያን ነው የሚነበቡት። ፒያን ፒያን አሁን ለምሳሌ ኢትዮጵያን ሲል ፒ ለምሳሌ ፒ ፒ አይ ኤ ኤን አይደለ። ስለዚህ እሱ የሚነበብ እንደማን ነው ፒያን ነው። ኢትዮጵያን ሲል ኢትዮጵያን ኢትዮጵያን ስለዚህ መጨረሻ ላይ ነው ተከታታዩ የሚመጡ ፊደላትን በደንብ አርጋችሁ ልትያዩት ይገባል ማለት ነው። ክርስቲያን ሲል ስለዚህ ይሄን ይመስላል ማለት ነው። ይሄንን ይመስላል ማለት ነው። እሺ ከዛ በመቀጠል ጫላ ጫላ ጫላ ሲል፣ ቅድም ነው ብያችሁ ነበረ ነበር CH CH እንደ ሁለት ሁለት አናባቢ ዘዴ ያለው እንደ እንደ ቸም ይነበባል፣ እንደ ቸም ይነበባል ብያችሁ ነበር አለ። ስለዚህ ከዚህ ጋር የሚነበቡ እንደማን ነው ማለት ነው እንደ

ደብሊው እንደው ይነበባል ማለት ነው። ጫልቱ ሲል ደግሞ ሲ ኤች ኤ እንደ ጫ፣ ኤል እንግዲህ ኤል መሃል ላይ የመጣችው አናባቢ አልተከተላትም ተዋና ተነባቢ ብቻ ሊመጣ አለ። ከዚያ ቱ ደግሞ ቲ ዩን ይወስዳል ማለት ነው። ቻላቸው የሚለውንም በዚህ ልክ ልዩነቱን እንድታዩ ማለት ነው። እሺ፣ ከዛም በመቀጠል ማለት አለ ጫልቱ፣ ጫልቱ፣ ጫልቱ እሱኛውንም እንግዲህ በዚያው አጋጣሚ በደንብ አድርጋችሁ እንድታዩት። ቹቹ እንግዲህ ተመሳሳይ ፊደል የሚወስደው ሲኤችዩ ነው የሚወስደው ማለት ነው። ሲኤችዩ ቹቹ የሚለው በዚያ ልክ ይወስዳል ማለት ነው። ቸሬ ቸሬ ሲል ሲኤችኢ እንደማን ነው የሚነበረው? እንደ ቸ አር አይ ኢ ደግሞ ሬ በስተመጨረሻ ከመጣች አይን ልትወስድ ትችላለች። ሬ በስተመጨረሻ ከመጣች አይ ኢ ነው፣ ኤን ብቻ ሳይሆን አይ ኢ። እንደየአገባቡ ይለያያል እንጂ አይ ኢን ነው ልትወስድ የምትችለው ማለት ነው እሺ ከዛ መቀጠል ማን አለ ጨመረ ጨመረ ጨመረ ሲል ምን አይነት ፊደል ነው ይሁንስ ሊወስድ የሚችል ሲኤች በመጀመሪያ እንደ ማን ይወሰዳል እንደ ጨም እንዳቸው የሚወሰድ ብያቸው ነበረ? ነበር ኢ እንግዲህ ቫውል ሌተሮች እንደየአገባባቸው ነው እንደ የምታያቸው እነዚህ ፊደላት ሁሉም የመጀመሪያ ፊደል ናቸው የመጀመሪያ ፊደል ደግሞ የሚወስዱት ቫውል ማንን ነው ኢን ነው ማለት ነው ስለዚህ ዋና ተነባያቸውቢ ጋራ ኢን ይወስዳል ማለት ነው። ስለዚህ የጨ ሲኤች ነው ዋና ተነባቢው አናባቢ ደግሞ ኢናት ማለት ነው። ምክንያቱም የመጀመሪያ ፊደል ነው። መ ኤም ኢ ነው። ረ ደግሞ አር ኢን ይወስዳል ማለት ነው። ሌላ ችሎታው ቺ ሲኤች አይ እንደ ቺ፣ ሎ ደግሞ ኤል ኦ ደግሞ እንደ ሎ፣ ታ ደግሞ እንደ ቲኤ፣ ኡ ደግሞ እንደ እንደ ደብሊው ደግሞ እንደው ሆነ ያገለግላሉ ማለት ነው። በቀጣዩ ቪዲዮ ደግሞ ከዲ ጀምረን እስከ ኤፍ ደረስ ያሉትን እናያለን ማለት ነው። ስለዚህ የዛሬ ይሄ ጊዜ ጋር ይበቃላል። ሁላችሁም ቪዲዮውን ከመጀመር እስከ መጨረሻ የታችሁን ላይክ ኤንድ ሰብስክራይብ እንድታደርጉልን እናሳስባለን ማለት ነው። አመሰግናለሁ። መልካም ቀን